በኮምቦልቻ ከተማ አስተዳደር የተጀመሩ የመንገድ ዳር አረንጓዴ ልማት ፕሮጀክቶች ለከተማ ውበት ወሳኝ መሆናቸውን አስተያየታቸውን ለአሚኮ የሰጡ የከተማ ነዋሪዎች ተናገሩ። በዘንድሮ ዓመት በ25 ሚሊዮን ብር በጀት የተጀመረው ከተማ የማስዋብ ማስዋብ ስራ ተጠናክሮ እንደሚቀጥል የከተማ አስተዳደሩ ከንቲባ መሐመድ አሚን ሱፍ ገልጸዋል። አበሻን ላይ ተጨማሪ ዘገባ አለው። አንድን ከተማ የተሟላ እድገት ውስጥ ከሚያስገቡ መስፈርቶች አንዱ ለአረንጓዴ ልማት የሚሰጠው ትኩረት ነው። የኮምቦልቻ ከተማ አስተዳደር በዘንድሮ ዓመት ለአረንጓዴ ልማት የተለየ ትኩረት በመስጠት የመንገድ ዳር የማስዋብ ፕሮጀክቶችን አቅዶ እየሰራ ነው። ፕሮጀክቱ መጀመር ለነዋሪዎቹ አዲስ ተስፋ ፈንጥቋል። ራሱን ነፃ ሊያደርግበት የሚችል ቁጭ ብሎ መጽሐፎችን በማንበብ ሊሆን ይችላል። የተለያዩ ነገሮችን በማድረግ ራሱን የሚያንጽበት አእምሮ ደግሞ በተፈጥሮ እንትን ይፈልጋል መልካም እይታ ይፈልጋል ጥሩ ገጽታ ይፈልጋል እና ያንን ከማድረግ አንጻር ትልቅ የሆነ የከተማዋን ገጽታ ሊለውጥ የሚችል ፕሮጀክት ነው ማስቡ በርካታ ማህበረሰብ የሚኖርባት ከተማ እንደመሆኗ መጠን ማደግ ስላለባት ይሄ የረጅም ጊዜ የተናፈቀው ልማት መጥቶ እንደዚህ መናፈሻ መሰራቱ እጅግ በጣም ያኮራኛል፣ ያስደስተኛል ማለት ነው። ከተማው እያደገ ያለ ከተማ ነው። ከክልሉም በኢንዱስትሪ ከፍተኛ እንቅስቃሴ ያለው ከተማ እንደመሆኑ መጣት ይሄን ልማት እንደ ማህበረሰባችንም ራሱ ስነ ልቦናውን ከፍ ሊያደርግ የሚችል የልማት እንቅስቃሴ ነው። ከሌሎች ከተሞች ጋር ሊያወዳደረን የሚችል የልማት እንቅስቃሴ ነው። ነዋሪዎች የሚሰራው የአረንጓዴ ልማት ፕሮጀክት የኮምቦልቻን ከተማ ገጽታ በብዙ መልኩ ይቀይራል ይላሉ። ፕሮጀክቱ እንግዲህ በቅርብ ጊዜ ይጠናቀቃል የሚል ሀሳብ አለን። ካለቀ በኋላ በደንብ እንጂ ቦታ እንዝናናበታለን። ለሌሎችም እንደዚሁ ከሌሎች ከተማ እንደዚህ አርአያ ሆኖ ከሌላም ቦታ መጥተው ሊዛንዱበት የሚችል ትልቅ ገጽታን የሚገነባ የሆነ ስራ ነው ብለን እናስባለን። የኮምቦልቻ ከተማ ትንሽ ሞቃታማ ነው አየሩና፣ አረንጓዴ ልማቶች ሲለሙ እንደዚህ ደግሞ እጽዋቶች ሲኖሩ የአየር ሁኔታውን እራሱ የማስተካከልና ደስ ብሎ ከስራ ወጥቼ ደክሞ ሲወጣ አርፌ እዚህ ጋር ማህበረሰቡ አርፎ ጥሩ አየር ስቦ ይገባል ወደ ስራና፣ መልካም የስራ አጋጣሚዎችን ይፈጥራል ብዬ አስባለሁ። ይሄ ጠላ እንደሚታወቀው ማንኛውም ሰው ፋብሪካዎች ናቸው። ይሄ አካባቢ አብዛኛው የመኖሪያ አካባቢዎች አይደሉም፣ ፋብሪካዎች ናቸው። ሰው አሁን ከታክሲ ወደ በእግር ጉዞ የሚጀመርበት ሁኔታ ነው ያለው። በአብዛኛው ሰው ወደ ስራ ሲገባ በጥሩ መንፈስ ሪክሬትኖት ዘና ብሎ ሪፍሬሽ አድርጎ የሚገባበት አደባባይ ነው ይሄ። ኮምቦልሻ ከተማ አስተዳደር ከንቲባ አቶ መሀመድ አሚን ሱፍ የአረንጓዴ ልማቱ ፕሮጀክት ዋና ዓላማ ከተማዋን ውብ በማድረግ ለነዋሪዎቿ ምቹ ሁኔታን መፍጠር መሆኑን ገልጸዋል። ትልቁ ዓላማ የመጀመሪያው ጽዱ ውብ ለማድረግ አንዱ የአረንጓዴ ልማት ወሳኝ ነው። ሁለተኛ ከተማ ላይ እንደሚታወቀው ኮምቦልሻ ደግሞ ኢንዱስትሪ ከተማ ናት። በርካታ መኪኖች አሉ፣ ህዝቡን ተጠቃቅቶ የሚኖርበት ነው። በዚህ በርካታ የበካይ የሆኑ ጋዞች ይወጣሉ። ይሄን ደግሞ አየር ንብረቱን የሚያስተካክለው በከተሞች ላይ የአረንጓዴ ልማት ሲሰራ ብቻ ነው። ስለዚህ ዓላማው ለውበትም፣ ለጽዳትም እንዲሁም ደግሞ የአየር ንብረቱን ለማስተካከል ስራ የሚሰራ ነው። ሌላው ህዝባችን ደግሞ መዝናኛ ቦታ ያስፈልጋል። ለአረንጓዴ ልማቱ በዘንድሮ ዓመት አምስት ሚሊዮን ብር መበጀቱን የተናገሩት ከንቲባ መሐመድ አሚን ፕሮጀክቱ በቀጣይ ዓመትም ተጠናክሮ ይቀጥላል ብለዋል። ጥሩ ጅማሬ ነው። የውስጡ ላይ የሚያካትተው እንግዲህ እዚህ ላይ አረንጓዴ ልማት ተክሎች የሚሰሩበት እንዳለ ሆኖ የተለያዩ ሰዎች የሚያርፉበት ወንበሮች፣ ላይብረሪ፣ መለስተኛ ላይብረሪ ሰው የሚያነብበት ቁጭ ብሎ ሻይ ቡና የሚልበት የሻይ ቡና ፕሮግራም የሚዘጋጅበት፣ እንዲሁም የአይሲቲ የሚያስፈልጋቸው መለስተኛ የአይሲቲ ትሎች ኢንተርኔት መጠቀም ለሚፈልጉ አልፎ አልፎ ና የመኪና ፓርኪንግም ያለበት ሰፋ ሰፋ ያሉ ቦታ ላይ ፓርኪንግ አገልግሎትም የሚሰጥበት ነው።